ወመኑ, መሃሪ ዘከማከ። ከኖህ ጋር ቃል ኪዳን ያቆምክ፣ ለእስራኤል ልጆች መና ያወረድክ፣ ምድርን በአበቦች ያስጌጥክ፣ እንዳንተ ያለ መሃሪ ማን ነው? ወረሃ ጥቅምት ዘመነ ጽጌ ሶስተኛ ሰንበት ከጥቅምት አስር እስከ ጥቅምት አስራ ስድስት ድረስ ባሉት እለታት ውስጥ ለተሰንበት ሲውል በዚህ እለት በቤተ ክርስቲያን የሚዘመር መዝሙር፣ የሚሰበክ ምስባክ፣ የሚቀደስ ቅዳሴ፣ የሚነበቡ ምንባባትና የሚነበብ ቅዱስ ወንጌል እየተከታተላችሁ የምትገኙት የሰንበት ግጻዌ ጥቅምት 16 የምስባክ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር ወመኑ ማሕሪ ዘከማከ። ምስባክ ጻድቅ እሰ ከመበቀል ይፈሪ። የዕለቱ ምንባባት አንደኛ ዲያቆን ወይም ስራይ ዲያቆን አንደኛ ቆሮንቶስ ምዕራፍ አስር ቁጥር 1 እስከ 14። ሁለተኛ ዲያቆን ወይም ንፍቅ ዲያቆን ራእየ ዮሐንስ ምዕራፍ 14 ቁጥር 1 እስከ 6። ንፍቅ ካህን የሐዋርያ ስራ ምዕራፍ አራት ቁጥር አስራ ዘጠኝ እስከ ሰላሳ አንድ ምስባክ

ለዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 12 ቁጥር 1 እስከ 22። የዕለቱ ቅዳሴ ቅዳሴ ማርያም ወይም የማርያም ቅዳሴ ቅዳሴ ማርያም በእዝለ ዜማ ይበልካህል አንቲ

ዛተቀት ለበዐመጻ ሄሮቱ ለሴት ወምግባራቲሁ ለሄኖክ ሰራዊት ከባለፉት ቪዲዮ ውስጥ እየገቡ ማየት ይቻላል። በስም አብ ወልድ ወመንፈስ ቅዱስ አሐዱ አምላክ እዚህ ዕለትና እዚህ ሰዓት በምሕረቱና በቸርነቱ ጠብቆ ያደረሰን አባታችን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። በቅድሚያ በየሳምንቱ ይህንን ቅዱስ እግዚአብሔር ሚዲያን የምትከታተሉ በሀገርም ውስጥ ከሀገርም ውጭ ያላችሁ የቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አገልጋዮች፣ መምህራነ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ ማኅበረ ምእመናን ወምእመናት አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትም ጭምር ይቅር ያለን እዚህ ዕለትና በዚህ ሰዓት ያደረሰን የምሕረት ቃሉን የቸርነት ቃሉን እንድንሰማ የፈቀደልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወመኑ መሀሪ ዘከማከ፣ እንዳንተ ያለ መሀሪ ማን ነው? ይህንን ርዕስ መነሻ አድርገን የወርሃ ጽጌ ዘመነ ጽጌ ሶስተኛውን ሳምንት ዕለተ ሰንበት ትምህርተ ወንጌል እንማማራለን። ለዛሬ እማማሪያ ርዕስ አድርገን ያነሳ ነው ቅዱስ ያሬድ የዘመረውን መዝሙረ ቅዱስ ያሬድን ነው። እንግዲህ ቅዱስ ያሬድ በመዝሙሩ ላይ እግዚአብሔርን መሐሪነት ያደነቀበትን ነው የምንመለከተው። እግዚአብሔር በባህሪው መሐሪ ነው። ምህረት ለእግዚአብሔር የባህሪ ገንዘቡ ነው። ስለ ምህረት መተርጉማነ ቤተ ክርስቲያን ምህረትን በሶስት ከፍለው ይገልጡታል። ምህረት ስጋዊ ይላሉ፣ ምህረት መንፈሳዊ ይላሉ፣ ምህረት ነፍሳዊ ብለው ይገልጡታል። አምላካችን ክርስቶስ ስለ ምህረት ተደጋጋሚ ነው የገለጠው። አምላካችን እግዚአብሔር አስቀድሞም ስለ መሐሪነቱ በተለይ እግዚአብሔር ምህረትና ቸርነት አውስቶ ተናግሮ የማይጠግበው ቅዱስ ዳዊት በመዝሙሩ ላይ ጣዕሙ ወታይምሩ ከመሄር እግዚአብሔር እግዚአብሔር ቸር እንደሆነ ቀምሳችሁ ወቁ ይላል። የእግዚአብሔርን ቸርነት በቅምሻ ማወቅ የምንችለው የመረረው ነገር ወደ ጣፋጭነት ሲቀየርልን፣ የጎደለው ነገር ሲሞላልን ነው። የተጣመመው ነገር ሲቃናለን ነው። ይህን ደግሞ በዕለት ተዕለት ኑሯችን በምድራዊ ኑሯችን ላይ የምናውቀው ጉዳይ ነው። ይህም ብቻም አይደለም። ቅዱስ ዳዊት ስለ እግዚአብሔር መሐሪነት የተናገረው በጣም ወታይምሩ ከመሄድ እግዚአብሔር ይሄ በመዝሙረ ዳዊት መዝሙር ሰላሳ ሶስት ላይ የምናገኘው ነው። እሌላው ላይ መዝሙረ ዳዊት መዝሙር መቶ ሁለት ላይ ቁጥር ስምንት ስንመለከት መሐሪ ወመስተሳህል እግዚአብሔር፣ እግዚአብሔር መሐሪ ነው ይቅርባይ ነው። ርሑቀ መዓት ከመዓት የራቀው፣ ብዙኃን ምሕረት ምሕረቱም በዛ ይቀስፍ ወትረ ወይትማ ዘልፈ ዞትር አይቆጣም ቆጣም እንደ ተቆጣም አይቀጣም ነው የሚለው ይቀስፍ ወትረ ወይትማ ዘልፈ አኮ በከመ ኃጢአትነ ዘገብረ ለነ እንደ ኃጢአታችን አላደረገብንም። ወይ ፈደ የነ በከመ አበሳነ እንደ ልበደላችንም አልከፈለንም። ወበከመ ይርቅ ሰርቅ ዓረብ ምስራቅ ከምዕራብ እንደሚርቅ ከማሁ አራቀ ኃጢአተነ እንደዚሁ ኃጢአታችን ከእኛ ላይ አራቀ በማለት ቅዱስ ዳዊት እናገወ። ከመይ ምህር አውሉዶ አባት ለልጁ እንደሚራራ እንደሚያዝን ከማሁይ ምህሮም እግዚአብሔር ለለይፈር እዎ እግዚአብሔር ለሚፈሩት እንደዚሁ ምህረቱን ቸርነቱን ያደርጋል በማለት እንግዲህ ቅዱስ ዳዊት በመዝሙሩ ላይ ስለ እግዚአብሔር መሀሪነት፣ ስለ እግዚአብሔር ቅርባይነት፣ ስለ እግዚአብሔር አዛኝነት ይናገራል። በዚህ መሰረት ቅዱስ ያሬድም ይህንኑ ነው እንግዲህ በሰው ልጆች ሕይወት ላይ ያደረገውን ቀደም ሲል በብሉይ ኪዳን የፈጸመውን በዘመን አበው የተፈጸመውን ምሕረት የተገለጠውን ምሕረት ቸርነት ነው ያነሳው ቅዱስ ያሬድ። ወመኑ መሀሪ ዘከማከ ለሊቀ እስራኤል መና ዘአውረድከ ለእስራኤል ልጆች በረሃብ እንዳይወድቁ ስንቅ የሚሰንቅ ስለሌላቸው የዘሩት ዘር ስለሌላቸው እርሻ ስለሌላቸው አዝመራ ስለሌላቸው ስደተኞች ስለነበሩ በረሃ ለበረሃ ይንከራተቱ የነበሩ ስለነበር ከምድረ ግብፅ ወደ ከነአን ይገሰግሱ የነበሩ መንገደኞች ስለነበሩ፣ ስለዚህ ስንቅ የሆንላቸው ከላይ ከሰማይ መናን አውርደህ የመገብቃቸው እንዳንተ ያለ መሀል ማን ነው? ምስለ ኖህ ኪዳን እዛ አቀምከ፣ ከአባታችን ከኖ ጋር ቃል ኪዳን ያደረግ በዘመኑ የነበሩ ሰዎች ሲከፉ ሲበድሉ ሀጢያት ሲሰሩ በንፍር ውሃ እንዳይጠፋ ግበር ታቦተ በዘትድን የምትድንበትን መርከብ ስራ ብለህ በመርከቢት ውስጥ የገቡ እሱና ቤተሰቦቹ እንደሚድኑ ቃል ኪዳንን የሰጠ። ከመርከብን ከወጣ በኋላ ኖህ በታችን መሥዋዕት አቀረበ፣ መልካም መዓዛ ያለው መሥዋዕት አቀረበ። እሱም ተገለጠ። ከዚህ በኋላ ብዛ፣ ተባዛ፣ ምድርን ሙላት አለው። እኔ በበዛ ምን አደርጋለሁ? የኔ ልጆች ኃጢአት መስራታቸውን አይተው አንተም ፈርደ ልታጠፋቸው ቢቀርብኝ ይሻለኛል። ከዚህ በኋላ ልጆችን በንፍር ውሃ እንዳላጠፋቸው በላይ በሰማይ ደመና በዞረ ጊዜ በደመናው ላይ አዎ አራት ኅብር ይቀረጽልህ ብሎ ቀስተ ደመና የቃል ኪዳን ምልክት የምሕረት ቃል ኪዳን ይህንን ከኖህ ጋር እሰይም ቀስቴ በውስተ ደመና ከዚህ በኋላ ልጆች በንፍር ውሃ እንዳይጠፉ ቀስቴን በደመና ላይ እጋርዳለሁ ብለ ከአባታችን ከኖ ጋር ቃል ኪዳንን ያደረግ እንዳንተ ያለ መሐሪ ነው በማለት በዚህ ዕለት ቅዱስ ያሬድ ዘምሯል። ስለዚህ የዛሬው ትምህርት፣ የትምህርታችን መርህ፣ ስብከታችን ርዕስ የእግዚአብሔር መሐሪነት ነው። እግዚአብሔር የቅርባይነት ነው። እንግዲህ ምህረቱ ቸርነቱ ይቅርታው አገብሮት አስገድዶት በሰው ልጅ ፍቅር ተስቦ በመድ ላይ የተገለጠው ጌታ የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ በመዋዕለ ትምህርቱ ያደረገውም ምህረት ነው። እዚህ ላይ ዛሬ በወንጌሉ ላይ የተነበበልን ቅዱስ ወንጌል ቅዱስ ማቴዎስ ወንጌል ምዕራፍ አስራ ሁለት ከቁጥር አንድ ጀምሮ ጥቅ መዛሙርቱ በዋለበት የሚውሉ ባደረበት የሚያድሩ አብረውት በሚጓዙ ሰዓት እሸት ቀጥፎ በሉ ነው የሚለው። በዚህ አማካኝነት ለሰው ልጅ ምህረትና ይቅርታ የሌላቸው ሰዎች ቀርበው ወግ ጠባቂዎች፣ ስርዓት ጠባቂዎች፣ ፈሪሳውያን የሚባሉ ቡድኖች እንዴት በሰንበት እሸት ቀጥፎ ይበላሉ የሚል ጥያቄ ማህሪ ለሆነው ጌታ አቅርቦላቸዋል። እንግዲህ ቅድም መግቢያ እንዳነሳ ነው ምሕረት ስጋዊ አለ፣ ምሕረት መንፈሳዊ አለ፣ ምሕረት ነፍሳዊ አለ። ምሕረት ስጋዊ ማለት ምንድን ነው? ቆርሶ ማጉረስ፣ ቀዶ ማለበስ፣ የተራበው ማብላት፣ የተጠማው ማጠጣት፣ ይሄ ምሕረት ስጋዊ ይባላል። ምሕረት መንፈሳዊ ማለት ደግሞ እንግዲህ እነሆ ቢበድሉ ይቅርታ መጠየቅ፣ ቢበደሉ ይቅርታ ማድረግ ማሩኝታ ማድረግ ቅርታ ማድረግ ይህ ምሕረት መንፈሳዊ ይባላል። ምሕረት ነፍሳዊ ደግሞ መጦተ ርዕስ እንደ ክርስቶስ፣ እንደ ባለቤት፣ እንደ መሐሪው ራስን ለሌላው አሳልፎ መስጠት ለሌላው ለመኖር ምክንያት ለሌላው ለመጥገብ ምክንያት መሆን ለሌላው ለመልበስ ምክንያት መሆን ራስን ሰጥቶ አሳልፎ ማለት ነው። ስለዚህ ይህ ምሕረት ነፍሳዊ ይባላል። እነዚህን ነገሮች አምላካችን ክርስቶስ በሞ አይለት ለትምህርቱ አድርጓቸዋል ፈጽሟቸዋል። አሳይቷል ፈጽሞ ለተራቡት አበርክቶ አበልቷል ለተጠሙት አጠጥቷል። አዎ ወደ ምህረት መንፈሳዊም ስንመጣ አባት ሆይ የሚያደርጉትን አያውቁትም እና ይቅር በላቸው ይህን መስቀል ላይ ሆኖ አሰምቷል ለማን ለበደሉት ሰዎች ለቸነከሩት ሰዎች ይህንን ነው ያደረገው እንግዲህ መጠወተ ርዕስም። ስለ ሰው ልጆች ተላልፎ የሰጠውን እንመለከታለን። እዚህም ቅዱስ ወንጌል ላይ ይሄ ያልገባቸው ሰዎች ለክብረ ሰንበት የቆሙ መስለው በዋለበት በሚውሉ በጌታ ደቀ መዛሙርት ላይ በረሃብ በበትረ ረሃብ ተቀጥቅጠው ተገርፈው ተመተው እንዲወድቁ ዝለው እንዲወድቁ ደክመው እንዲወድቁ ነበር የፈለጉት፣ ሰንበትን መጠያ አድርገው የሰንበትን ወግ፣ የሰንበትን ስርዓት። ነገር ግን እሱ እንዲህ ነው ያላቸው ከመሥዋዕት ይልቅ ምሕረትን ወዳለሁ ቸርነትን እወዳለሁ የሚለውን አላነበባቸውም አለና በብሉይ ኪዳን የተፈጸመው የዳዊትን ታሪክ በማንሳትና በማንሳት ዳዊት በተራበ ጊዜ ወደ ቤተ መቅደሱ ገብቶ ከነ ሰራዊቱ ካህናት ብቻ አዎ ሊቀበሉት የተፈቀደውን የመሥዋዕቱን ተረፈ መሥዋዕቱን እንደበላ አላነበባቸው ምን ሱዳ በደል ሆኖበታል። ሱዳ በደል እንዳልሆነበት ሁሉ እኔም ደቀ መዛሙርት ሻት ቀጥፈው ቢበሉ ረሃባቸውን ቢያስታግሱ በበተረ ረሃብ ተመጥተው እንዳይወድቁ ቢያደርጉ ሄዳ በደል አይሆንባቸውም በማለት ነበረ ያነሳው። ሌላው በማያያዝ እዚህ ላይ የምንመለከተው በዚያው በእለተ ሰንበት አንድ እጁ የሰለለች አንድ ሰው ነበር፣ ነው የሚለው እዚያ። በኋላ ወደ እርሱ ይዘው ቀረቡ። በሰንበት መፈወስ ተፈቅዷልን? አዳን? ተፈቅዷልን የሚል ሀሳብ አቀረቡ። እርሱም እንሆ ያህንን እጁ የሰለለችውን ሰው አዎ ፈወሰው ይላል አዳ ነው ይላል። ወኮነት ከመ ካልእታ እንደ ሁለተኛ የተሆነችለት ነው የሚለው ወዲያው በማያያዝ ምንድን ነው የሚለው በሰንበት መልካም ማድረግ ተፈቅዷል፣ የታመሙትን መጠየቅ፣ የታሰሩትን ማስፈታት ተፈቅዷል። መልካም ስራ፣ በጎ ስራ ማለት ነበረ ብሎ ምስጋና ይግባውና አምላካችን መድኃኔ ዓለም ኢየሱስ ክርስቶስ የተናገረው ያስተማረው መሐሪው አምላክ ይህንን ነው እንግዲህ ቅዱስ ያሬድ ወመኑ መሐሪ ፀከማከ እንዳንተ ያለ መሃሪ ማን ነው? ለደቂቀ እስራኤል መና ዘአውረድከ ለደቂቀ ምስለኖች ኪዳነ ዘአቀምከ ከኑ ጋራ ቃል ኪዳንን ያደረግ ለእስራኤል ልጆች መናን ያወረድክ እንዳንተ ያለ መሃሪ ነው ማን ነው ነው። ዛሬም ቤተ ክርስቲያን ዓይን ለሌለው ዓይንን የሰጠህ ለምጻሙን ከለምጽ ያነጻህ ቁባጣውን ያቀናህ የፈወስ ኪያዳንክ በረሃበ ስጋ ላሉት ለተራቦት ኅብስትን አበርክተህ የመገብህ ያበላህ፣ ያጠጣህ እንደገናም ደግሞ በረሃበ ነፍስ ላሉት ማየ ገቦህን ቀድተህ ስጋህን ቆርሰህ ደምህን አፈሰህ የሰጠህ እንዳንተ ያለ ማን ነው? ብላ እለት እለት በዕለተ አርብ የተፈጸመውን የቀራንዮውን ስራ፣ ቸርነት፣ የማዳን ስራ እያነሳች የምትኖር ቅድስት ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን ናት። ዳንታ ያለ መሀሪ ማን ነው እያለች በዚህ ዕለት ታመሰግናለች በዚህ ዕለት ተዘምራለች በዚህ ዕለት የእግዚአብሔር መሐሪነት የእግዚአብሔርን ይቅረባይነት የእግዚአብሔርን ቸርነት በማንሳት የምታስተምርበት ዕለት ነው እንግዲህ ከእግዚአብሔር ምሕረትን ቸርነትን ሽተንና ፈልገን የምንመጣ ሁላችን በምህረቱ በቸርነቱ በመተማመን እግዚአብሔር ምህረትና ቸርነት መቅረብ፣ መምጣት፣ ምህረቱንና ቸርነቱ መቅመስ፣ ማጣጣም፣ ከመሬት መውጣት፣ ጉድለትን ማስሞላት። ምክንያቱም እግዚአብሔር ምን ስለሆነ፣ መሐሪ ስለሆነ፣ ይቅር ባይ ስለሆነ። እግዚአብሔር ይቅር ሲል፣ እግዚአብሔር ሲምር፣ እነሆ ምንም አይነት ቀሪ ሂሳብ የለውም። ሙሉ ነው የእግዚአብሔር ይቅርታው፣ ሙሉ ነው የእግዚአብሔር መሐሪነቱ፣ ሙሉ ነው የእግዚአብሔር ቸርነቱ። ስለዚህ እንደ ቅዱስ ያሬድ ሁላችንም በቤተ መቅደሱ ተሰባስበን መኑ መሐሪ ዘከባ ከእንዳንተ ያለ መሐሪ ማን ነው ብለን እንደ ቅዱስ ያሬድ እንድንዘምርለት ምሕረቱን ቸርነቱን እንዲያበዛልን የመሐሪው አምላክ እግዚአብሔር ምሕረት ቸርነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር፣ አሜን።

ስ እግዚአብሔር አርምሞ ሰረት በሌለበት በልሳነ መላእክት የምትኖር በምስካና በክብር